የብሶት አቅጣጫ ሲዘወር። ከአላህ በታች ከእናቷ በስተቀር ማንም በዚች ምድር ላይ የሚደግፍ የሚረዳ አይዞሽ ባይ የሌላት አባቷንም በልጅነቷ ያጣች አንዲት ኢቲም ነበረች። ይቺ ምስኪን ወጣት ከአጎቷ ልጅ ጋር ትዳር መስረታ መኖር ጀመረች። ነገር ግን ይህ የአጎቷ ልጅ በጣም ዛሊም ነበርና ይበድላታል፣ በጣም ያሰቃያታል። ከሷ አልፎም ቤተሰቦቹ እሷ እንደ ሰራተኛ በመቁጠር ያለማሳረፍ የፈለጉትን ስራ ያሰሯታል። ሌት ተቀን ከአቅሟ በላይ ማሰራታቸው አልበቃ ብሎ ይሰድቧታል፣ ይገላምጧታል፣ በምስኪንነቷ አይንቋታል። ይቺ የቲም ልጅ ታዲያ ሁሌ ምድር በጠበበባት ጊዜ እየመጣች እናቷ አቅፍ ውስጥ በመግባት ታለቅሳለች፣ ታነባለች። ለእናቷ ብሶቷን ሁሉ አንድ በአንድ ትነግራታለች። እንደገና በድጋሚ ታለቅሳለች። አልቅሳስ ይወጣላት ወደ ባሏ ቤት ትመለሳለች። እናቷም በጣም ደካማ ስለሆነች የልጇን ብሶትና ለቅሶ ከመስማትና ከማየት ውጪ ምንም አይነት መላ ብልሃት እና ጉልበት የሌላት በመሆኑ የልጇን ሕመም የምትካፈለው አብራት በማልቀስ ብቻ ነበር። በእነዚህ ሁኔታዎች ላይ ድፍን አስር አመታት አለፉ። ሞት አይቀርምና የእናቷ ደረሰ። ልጅቱም በጣም ማልቀስ ጀመረች። እናቷ በሞት አፋፍ ላይ እንዳለች እናቴ ሆይ፣ አንቺ ከሌለሽ ለማን ብሶቴን አሰማለሁ? እማ፣ አንቺ ከሌለሽ ለማን ሐዘኔን አካፍላለሁ? እናቴ ለማን ነው ብቻዬን ጥለሽኝ የምትሄጁ? ብቸኛ አድርገሽኛ ትሂጂ እናቴ እያለች እናቷ እቅፍ ውስጥ ሆና ስቅስቅ በማለት ታለቅሳለች። እናቷም በማጣጣር ልጄ ሆይ እኔ ስሞት ሁሉም ነገር ጭንቅ ጥብብ በሚልሽ ጊዜ ወደ እኔ ቤት ነይና ከኔ ፍራሽ ላይ መስገጃሽን አንጥፈሽ ለአላህ ብሶትሽን ንገሪው። ለእሱ ሁሉንም ነገር ንገሪው። ጭንቀትሽን፣ ሀዘንሽን፣ ሁሉንም ነገር ለእሱ አካፍይው። ይህን እየተናዘዘች እናት ላትመልስ አሸለበች። እናቷም አባቷም በወጣትነቷ ያጣችው የቲሟ የእንባዋ ከረጢት ለአፍታ እንኳ ሳይደርቅ ሳምንት አለፈ። ይቺ ምስኪን የቲም የብቸኝነትን ህይወት መቅመስ ጀመረች። እናቷ ከሷ ጎን በነበረችበት ጊዜ እንኳን መቋቋም ያልቻለችውን መሪር ህይወት እንዴት እናቷን ነጥታ ብቸኛ ሆና ልትቋቋም ትችላለች? ዱንያ ጥበብ ባለችባት ጭንቀቱ ሀዘኑ አየለባት። የእናቷን የመጨረሻ መጨረሻ ኑዛዜ ምክር አስታወሰች፣ መስገጃዋን ያዘች። እናቷ ወደ ነበረችበት ቤት በመሄድ ውዷን አድርጋ ለሶላት ቆመች። በሶላቷም ውስጥ ከአላህ ጋር ተነጋገረች። ብሶቷን ለአላህ ነገረችው። አለሁልሽ እንዲላት አጥብቃ ለመነችው። ከሱ ውጭ ወደ ማንም መሄጃ እንደሌላት ከሱ ውጭ ማንም የሷን ጉዳይ ሊያስተካከልላት እንደማይችል በተሰባበረ ቀልብ ወደ ውጭም ወደ ውስጥም በማልቀስ ወደ እሱ ተዋደቀች። ከውስጥ ጠርንፎ የያዛት የጭንቀት ሸክም አንድ በአንድ ሲረግፍ ይሰማት ጀመር። በጣም ደስ የሚል ልዩ እርካታን ታጣጥም ጀመር። ይህን ልዩ ስሜት አታውቀውም ነበር። ስሜቱን እያጣጣመች ወደ ባሏ ቤት ተመለሳ ሄደች። ህይወት ግን በነበረችበት ሁኔታ ቆየቻት። እሷም በየሳምንቱ አንዴ ወደ ቤቷ እየተመለሰች ከአላህ ጋር ያላትን ግንኙነት አጠብቅ ያዘች። ብሶቷን ብሶት ሰምቶ ዝም ለማይለው ጌቷ ማቅረብ በማቅረቧም ውስጧ በሐሴት ተሞልቶ ወደ ባሏ ቤት መመለስ ዘወትር በየሳምንቱ በጉጉት የምትፈጽመው ሥራ ሆነ። በዚህ ሂደት ለአንድ ወር አሳለፈች። ከእናቷ ቤት ቆይታ ወደ ባሏ ቤት የምትመለሰው በፍጹም ፈገግታና ደስ በሚል ስሜት ነበር። የእሷም ፈገግታና ደስ ያዩ በዳይ የሆኑ የባል ቤተሰቦች ግን ውስጣቸው ይቃጠል ጀመር። ሸይጧንም በእሷና በባሏ መካከል በመግባት እኩይ ሴራውን ለባል ቤተሰቦች ያመላክታል። የባል ቤተሰቦችም እንዲህ ይሉታል። በየሳምንቱ አንድ ቀን እናቴ ቤት ሊሄድ እያለች ትወጣለች። ስትመለስ ታጥባና እየሳቀች ደስ ብሏት ነው የምትመለሰው። በአለም የቤተሰቦቹን ሰዎችን ተራሉ ባልታይ ይሰማና በሚቀጥለው ቀን ወደ ልጅቱ እናት ቤት ቀድሞ በመሄድ እሷ በማታየውና ነገር ግን እሱ በሚያይ ቦታ ላይ በመደበቅ ሁኔታውን መከታተል ጀመረ። እናት ከሞተች አንድ ወር ሆነ። በእናቷ ሞት ከደረሰባት መሪር ሀዘን ባሻገር በባሏና በቤተሰቦቹ የሚደርስባት በደል ሆዷን አሳምሟታልና ለጌታዋ ድምጿን ለማሰማት መስገጃዋን ይዛ ወደ እናቷ ቤት አመራች። በተረጋጋ መንፈስ ውዷዋን አድርጋ መስገድ ጀመረች። ስጁድ ላይ ስትሆን ተንሰክስቃ በማልቀስ ከጌቷ ጋር የውስጧን አንሾካሾከች ሁሉንም የሚያስጨንቃትንና የሚያሳስባትን ቀልቧን ያሳመማትን ጉዳይ ሁሉ አንድም ሳታስቀር ጉዳዮችን ሁሉ ለሚያውቀውና የሁሉንም ጉዳዮች መፍትሄው በእጁ የሆነው ለአላህ ነገረችው። ከሁሉ ሁሉ ቢበድላትም የምትወደውን ባሏን አላህ ሂዳያ እንዲሰጠውና ቀልቡን ለኢማን እንዲከፍትለት በሚቆራረጥ ድምፅ እያለቀሰች ተማጸነችው። ተደብቆ ይከታተላት የነበረው ባሏ በሚያየው እና በሚሰማው ነገር ውስጡ ተነክቶ ስታለቅስ አብሯት ማልቀስ ጀመር። እንደ በደላ ስለተሰማው እሱም ሆነ ቤተሰቦቹ የፈጸሙባት በደል አንድ በአንድ እያሰበ በሀሳብ ባህር ስጥም ብሏል። የጸጸት ጅራፍ የሚያሳርፍበትን አለንጋ ለመቋቋም ባለመቻሉ የእንባ ዘለላዎች ከአይኑ የመነጩ በሁሉም አቅጣጫዎች ይፈሳሉ። በሶላቷና በዱዓዋ ቀልቧ በደስታ ስክን እስከሚል ድረስ ጌታዋን ለምናና በልመናዋ መልስ እንደሚሰጣት ሙሉ በሙሉ ተማምና ከመስገጃዋ ቀና ስትል ያየችውን ማመን አልቻለችም። እንዲያ ለብዙ ጊዜ ያስጨክንባት የነበረው ባሏ በተሸናፊነት መንፈስ ይቅርታዋ እንዳትነፍጎ በመስጋት ወደ እሷ በመቅረብ ይቅርታ ታደርግለት ዘንድ በሚማጽኑ እጆች እቅፍ ሊያደርጋት እጆቹን ዘርግቶ ትቀርበው ዘንድ በአይኖቹ ያግባባታል። ተያይዘው ማልቀስ ጀመሩ የዱዓዋ ውጤት በቅጽበት መድረሱ በእሷና በጌቷ መካከል ያለው ቅርበት በማየቷ ከመደሰቷን ባሻገር የሁል ጊዜ ባሏ ቀልቦ ወደ እሷ ተመልሶ የእሷን እንባ ሲያለቅስ እና ደስታዋን ሲደሰት በማየቷ የደስታዋን እንባ ከሱ ደረት ላይ አፈሰሰችው ውዴ አላህ ዱዓሽን ተቀብሎሻል ካአሁን በኋላ አንቺ ደስተኛ ነች የእኔ ደስታ ያለው በአንቺ ደስታ ውስጥ ነው እያለ ግንባሯን ይስማት ጀመር ወደ ቤታቸው ሳይመለሱ ከእናታቸው ቤት አደሩ። በተኛችበት ሰዓት በህልሟ አንድ ሰው እንዲህ አለ። ለአስር አመታት ሙሉ ብሶትሽን ለሰው ስታሰሚ ነበር። ብሶትሽን ሰምቶ መፍትሄ ሰጠሽ ማንም አልነበረም። ለአላህ ብሶትሽን ስታሰሚ ግን በአንድ ወር ውስጥ ከነበርሽበት መጥፎ ሁኔታ ወደ መልካሙ ለወጠለሽ። እሷም ሁሌ ጉዳይዋን ለአላህ እንጂ ለፍጡራን ላታቀርብ ለራሷ ቃል ገባች። ሱብሃንአላህ ምንኛ ያማረ መጠጊያ! ለባሮቹ አዛኝ የሆነና ምላሹ ፈጣን የሆነ ጌታ ነው ያለን። ብሶታችንን ሁሌም ወደ አላህ እንጂ በራሱ ምንም ነገር ለማድረግ አቅምና መላ ወደሌለው ፍጡር ማሰማት የለብንም።